ክርስቲያን ገዳማት ለአርባ አራተኛው አጠቃላይ መንፈሳዊ የሰበካ ጉባኤ ስብሰባ የቀረበ አጭር የስራ ክንውን ዘገባ እንደሚከተለው እናቀርባለን። መሰረሳዊ ኩኪ ኢየሩሳሌም ለትልሳአን የማኔ ወይጥጋ ንሳኔ በኩርየ በኢየሩሳሌም የኢትዮጵያ ገዳማት የ2017 ዓ ም ዓመታዊ የስራ ሪፖርት ኢትዮጵያ በቅድስቲቱ ከተማ በኢየሩሳሌም ውስጥ ለዘመናት ርስት ወይም ንብረትና ይዞታ ያላት ብቸኛ አፍሪካዊት ሀገር ናት። ቀደም ሲል እንደ ዛሬው ሁሉ መጓጓዣ ባልነበረበት ወቅት የበቁ የነቁ መነኮሳት አባቶቻችን በእግራቸው በረሃውን አቋርጠው በመምጣት ከሞት የተረፉትም ክርስቶስ ተወልዶ በውስጧ ተመላልሶ ባስተማረባት ታምራት በሰራባት እና ባደ ባደረገባት ኋላም ለሰው ልጆች ሲል አስራ ሦስት አብዴት ጸዋቶ መከራን ተቀብሎ በተሰቀለባት ሞትን ድል አድርጎ በተነሳባት ጎልጎታ የገዳሞች ሁሉ እምብርት በሆነችው ዲር ሱልጣን ወይም የንጉሥ ገዳም በክርስቶስ መቃብር አጠገብ ይዞታን መስርተው አቆይተውልናል። ገዳሙም የጥንቱን የኢየሩሳሌም ከተማ ሲባል ልዩ መለያው የክርስቲያኖች ሰፈር ተብሎ ይታወቅ እንደነበር አንዳንድ ጽሑፎች ያስረዳሉ። ብፁዕ ወቅዱስ አባታችን ብዙ ጠቅላይ ሥራ አስኪያጅ ብዙ ብዙ የቅዱስ ሲኖዶስ ዋና ጸሐፊ ብዙ ሊቃነ ጳጳሳት እንደዚሁም ኮራን እና ኮራን፣ የገዳማቱ አበይት በዓላት 2017 ዓመተ ምሕረት የበዓላቱ አከባበር እንደሚከተለው እናቀርባለን። የመስቀልን በዓል በተመለከተ ሰኞ መስከረም 16 ቀን 2017 ዓመተ ምሕረት በ12 ሰዓት ከመንበረ ጵጵስና ብዙ አባታችን አሁን እንባቆም የገዳማቱ ሊቀ ጳጳስና የቅዱስ ሲኖዶስ አባል ከቡር መጋቢ አባተክል ሃይማኖት አይለማርያምና በእስራኤል የኢፌድሪ ባለሙር እና ባለሙሉ ሥልጣን ክቡር አምባሳደር አቶ ተስፋዬ ታይ እንዲሁም የሥራ ባንደረቦቻቸው የገዳም አቶ አበብ መነኮሳት ልብሰተ ክኖ የለበሱ አባቶች መስቀልየያዞዲያቆናት የገዳም አቶ ስብከተ ወንጌል ዘብ ማርያም እንደዚሁም ከሀገረ እስራኤል ከሁሉም አካባቢ የመብቱ ብዙ ምእምናን ምእመናት በተገኙበት በእስራኤል ፖሊሶች ታጅበን ወደ ዴር ሱልጣን ገዳም ያመራን ሲሆን በዚያም በዴር ሱልጣን አውደ ምሕረት በብፁዕ አባታችን አቡነ እንባቆም መሪነት ዕለቱን የተመለከተ ቃለ እግዚአብሔር በሊቃውንቱ ከደረሰ በኋላ ትምህርተ ወንጌል ተሰጥቶ መስቀል አብረሃ በከዋክብት አሰርገው ሰማይ የሚለው ቃለ እግዚአብሔር በሊቃውንቱ ተወርቦ በብፁዕ አባታችን ቃለ ምዕዳን የዋዜማው በዓል ፍጻሜ ሆነዋል። መስከረም 17 ቀን 2017 ዓ.ም ከሌሊቱ አምስት ሰዓት ጀምሮ ማኅሌት ተቆሞ ካደረ ካደረ በኋላ ቅዳሴው በብፁ አባታችን መሪነት ተከናውኖ በዓሉ በድምቀት ተከብረዋል። የልደት በዓልን በተመለከተ ታኅሣሥ 29 ቀን 2017 ዓ ም የልደት በዓል በቤተልሔም ደብረ ሰላም ኢየሱስ ገዳም የተከናወነ ሲሆን እንደተለመደው የገዳማቱ ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁ አቡነ ማቆምና የገዳማቱ ዋና መጋቢ አባ ተክለ ሃይማኖት ኃይለማርያም ማርያም እንዲሁም በእስራኤል የፊድሪ ባለሙያ ባለሙሉ ስልጣን ክቡር አምባሳደር አቶ ተስፋዬ ይታይ እና የስራ ባልደረቦቻቸው በልደት በዓል ዋዜማ ከጃፋ ጌት እስከ ቤተልሔም ኬላ ድረስ በእስራኤል ፖሊሶች ታጅበው ሲደርሱ የፍልስጤም ራስ ገዝ መንግስት ፖሊሶች በበኩላቸው በሞተር ስክሌት ከወትረው በተለየ መልኩ ጥበቃውን አጠናክረው ታይቶ በማይታወቅ ጅግሩም በሆነ አቀባበል ተቀብለው ወደ ቤተልሔም ማዘጋጃ ቤቱ ስንደርስ የቤተልሔም ከተማ ማዘጋጃ ቤት ባለሥልጣናት እንኳን በደህና መጣችሁ በማለት ወደ ደብረ ሰላም ኢየሱስ ገዳም በጋራ ሲያመሩ ልብሰ ተክህኖ የለበሰ ወንጌል መስቀ ወንጌልና መስቀል የያዙ መነኮሳት እና ዲያቆናት በተገኙበት በዝማሬ ለብፁዕ አባታችን አቡነ እንባቆም አከባበር አድርገውላቸዋል። የፍልስጤን መንግስት ተወካዮችም እስከ ገዳማችን መግቢያ በር ድረስ በመሸኘት የእንኳን አደረሳችሁ መልእክት አስተላልፈዋል። ብፁዕ አባታችን አቡነ እንባቆም እና የገዳሙ አባቶች እንዲሁም አቶ ተስፋዬ ታይ እንዲሁም የሥራ ባልደረቦቻቸው የተለመደው የሰርግ ጸሎት ተደርሶ የገና በዓል ከወትሮው በተለየ መልኩ ከሀገራችን ኢትዮጵያ የመጡ ጎብኚዎች ቤተ እስራኤላውያንና እንዲሁም ኤርትራውያን በተገኙበት በደብረ ሰላም ቤተልሔም ኢየሱስ ገዳም ከምሽት ሁለት ሰዓት ጀምሮ እስከ አምስት ተኩል ድረስ ከሀገራችን የመጡ ሰባክያነ ወንጌልና ዘማሪያን ሰፊ የሆነ አገልግሎት ተሰጥቶ ከሌሊቱ ስድስት ሰዓት ሲሆን ብፁዕ አቡነ እንባቆም ከላይኛው መቅደስ፣ የገዳሙ መጋቢ አባ ተክለ ሃይማኖት ከታችኛው መቅደስ ቅዳሴውን በመቀደስ ከመላው ክፍላት ዓለም የመጡት ምእመናን ሥጋውና ደሙን ተቀብለው ሕዝቡ በረከት አግኝቶ በዓሉ በድምቀት ተከብሮ ውለዋል። የበዓለ ጥምቀት አከባበርን በተመለከተ የበዓለ ጥምቀት አከባበርን በተመለከተ በገዳማት መጋቢ በገዳማቱ መጋቢ አባ ተክለ ሃይማኖት ኃይለ ማርያም በዓሉ ከመድረሱ አስቀድሞ ከአብያተ ክርስቲያናቱ እና ከእስራኤል ፖሊሶች እንዲሁም ከሚመለከታቸው የአካባቢው ባለስልጣናት ጋር ውይይት አድርገው ብዛት ያለው ሰው እንደማይገባ፣ የተወሰኑ የተወሰኑ ሰዎች ብቻ እንዲገቡ በማለት ከእስራኤል የአካባቢው ባለስልጣናት መመሪያ የተሰጠ ቢሆንም ከአምስት መቶ በላይ የሆነ ሰው ይዘን መሄድ እንደምንችል በማስፈቀድና ይዘነው የሄድ ነው። ምእመን ያለምንም ችግር ረቡ ጥር አስር ቀን 2017 ዓም የገዳማቱ ሊቀ ጳጳስ ብፁዕ አቡነ እንባቆም መጋቢ አባ ተክለ ሃይማኖት የገዳማቱ አበመነኮሳትና ካህናት እንዲሁም በእስራኤል የትፊሉ የባለሙሉ ስልጣን አምባሳደር አቶ ተስፋ ታይ እና የቤተሰቦቻቸው የገዳማቱ ስብከት ወንጌል መዘምራን፣ ምእመናንና ምእመናት በተገኙበት ከወትሮው በተለየ መልኩ ከአምሳ ስምንት ዓመት በኋላ በገዛ ገዳማችን በዮርዳኖስ ቅድስት ሥላሴ ቤተ ክርስቲያን ገዳም ቅጽር ግቢ ውስጥ በመግባት ጸሎት ከተደረገ በኋላ ወደ ዮርዳኖስ ወንዝ ገብተን በገዳማቱ አበው መነኮሳት አማካኝነት ጸሎተ ወንጌል ከተደረሰ በኋላ በገዳማቱ ሊቀጳጳስ በብፁዕ አቡነ እንባቆም ጸበል ተጠምቀን በረከት አግኝተን በዓሉ በሰላም አክብረን ወደ ገዳማችን ተመልሰናል። 58 ዓመት ሙሉ ተዘግቶ የነበረው የቅድስ ሥላሴ በዮርዳኖስ አጣ ገብ ያለው ቤተክርስቲያን በመከፈቱ ደስ ሊበል ይገባል። ከሰሙነ ሕማማት ጀምሮ እስከ በዓላትን ሳይ ድረስ የነበረውን የበዓላት አከባበር በተመለከተ እንደሚከተለው ነው። ከሰሙነ ሕማማት አስቀድሞ በተለመደው የስታቲኮ ሕግ በሚፈቅደው መሰረት በዴር ሱልጣን ገዳማችን የኒቆዲሞስ ማክሰኞ የድንኳኑ ተከላ በገዳማ የገዳማቱ መከቢያ አባ ተክለ ሃይማኖት ኃይለማርያም እንዲሁም አባቶች በተገኙበት ተከናውኖ ከበዓለ ሆሳዕና ጀምሮ በእስራኤል ሀገር የሚገኙ ወገኖቻችን እንዲሁም ከተለያየ ክፍላት ዓለማት የመጡ ኢትዮጵያውያንና የሌላ ሀገር ቱሪስቶች በስፋትና በብዛት በተገኙበት በድምቀት ተከብረዋል። ጸሎተ ሐሙስ ሚያዝያ 9 ቀን 2017 ዓ.ም የጸሎተ ሐሙስ በዓል ሥርዓት ስግደት እስከ አምስት ሰዓት ድረስ ከተከናወነ በኋላ የቦታው ሊቀ ጳጳስ ብፁዕ አቡነ እንባቆም በደረሰባቸው ድንገተኛ የሕመም ችግር ለሕክምና ወደ ሀገር አሜሪካ ቢሄዱም እንኳ በዓሉን ለማክበር ከሀገራችን ኢትዮጵያ በእንግድነት በመጡ ሊቃነ ጳጳሳት በብፁዕ አባታችን አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ መንፈሳዊ ኮሌጅ ፕሬዚደንት መሪነት ብፁዕ አቡነ ሕርያቆስ ያልያና ስርጤ እንዲሁም የደቡብ አፍሪካ ሀገረ ስብከት ሊቀጳጳስ ያው በወቅቱ ስለተጻፈ ነው። ብፁዕ አቡነ መልከጸዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ፣ ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ በተገኙበት የሕጽበተ እግር ስርዓት ተካሂዶ ሲያበቃ፣ ብፁዕ አባታችን አቡነ ፊሊጶስ በመድኃኔዓለም መቅደስ፣ ብፁዕ አቡነ ሕርያቆስ በድንኳኑ፣ ሌሎች አባቶችም ደግሞ በቅዱስ ሚካኤል ቤተ መቅደስ በሶስቱም መቅደስ የቅዳሴው ስርዓት ተከናውኖ በጣም እጅግ ብዙ ምእመናን ቅዱስ ስጋውን ክቡር ደሙን ተቀብለው የጸሎተ ሐሙስ የበዓሉ ፍጻሜ ሆነዋል። የአርብ ስቅለትን በተመለከተ ሚያዝያ 10 ቀን 2017 ዓ.ም ተመረት ከጠዋቱ አንድ ሰዓት ሲሆን ብፁዕ አባታችን አቡነ ፊሊጶስና ብፁዕ አቡነ መቃሪዎስ የገዳማቱ መጋቢ አባት ተክለ ሃይማኖት ኃይለ ማርያም ክቡር አምባሳደር ተስፋዬ ይታይ እንዲሁም የገዳማቱ አባቶች አበው መነኮሳት ከኢትዮጵያና ከተለያየ ክፍላተ ዓለማት የመጡና በእስራኤል ሀገር የሚኖሩ ብዙ ሊቃውንትና ምእመናን በተገኙበት ከዴር ሱልጣን ገዳም ተነስተን ወደ ጲላጦስ አደባባይ በመሄድ በብፁዕ አባታችን አሁነ ፊልጶስ መሪነት የዕለቱን ጸሎት አድርሰን ብፁዕ አባታችን አሁነ ፊልጶስ ከብፁዓን ሊቃነ ጳጳሳት ጋር መጋቢ አባ ተክለ ሃይማኖት፣ መነኮሳቱ፣ ምእመናኑ በተራ መስቀል ተሸክመን የፍኖተ መስቀልን ጉዞ ወደ ዴር ሱልጣን ገዳም የተጓዝን ሲሆን የፍኖተ መስቀል ታሪክ መምህር ዘላለም ወንድሙ እያንዳንዱን ምዕራፎች እየነገሩን በዴር ሱልጣን መድኃኔ ዓለም ቤተ መቅደስ በመገኘት ግብረ ሕማም እየተነበበ የስግደቱ ስርዓት ተከናውነዋል። እንዲሁም በመሃል በመሃል ለምእመናኑ ከኢትዮጵያ በመጡ ሊቃውንት ሰባክያነ ወንጌል ሰፊ የወንጌል ትምህርት ተሰጥቷል። የ2017 ዓ ም የስቅለት በዓል በዴር ሱልጣን ገዳማችን በዚህ አይነት በድምቀት ተከብረዋል። የቀዳም ስዑር በዓልን በተመለከተ የቀዳም ስዑር በዓል ሚያዝያ 11 ቀን 2017 ዓመተ ምሕረት ጧት አንድ ሰዓት ላይ እንደተለመደው አባቶች መነኮሳት የስብከተ ወንጌሉ መዘምራን ምዕመናንና ምዕመናት በመንበረ ጵስና ተገኝተው ብፁ አባታችን አሁነ ፊሊጶስ እና ብፁ አሁነ መቃሪዎስ እንዲሁም የገዳም መጋቢና መነኮሳቱ በእስራኤል ፖሊስ ታጅበን ወደ ዴር ሱልጣን ገዳም ከሄድን በኋላ በዕለቱ ሊቃውንቱ ገብረ ሰላም በመስቀሉ ትንሳኤው አጋደ የሚለውን ቃለ እግዚአብሔር ካደረሱ በኋላ ብፁ አባታችን አሁነ ፊልጶስ አማካኝነት የምስራቹ ቄጤማ ተባርኮ በዕለቱ ለተገኙ ምእመናን ታድሎ በመምህር ዘላለም ወንድሙ ትምህርተ ወንጌል ተሰጥቶ የበዓሉ ፍጻሜ ሆነዋል። የትንሣኤ በዓልን በተመለከተ የቀዳሜ ስዑር በዓሉን አክብረን ወደየ ቤታችን ሄደን ትንሽ አረፍ ካልን በኋላ ማታ 12 ሰዓት ሲሆን በመንበረ ጵጵስና የገዳማቱ መነኮሳት ምእመናን እና ምእመናት በመገኘት ብፁዕ አባታችን አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ስላሴ መንፈሳዊ ኮሌጅ ፕሬዚደንት፣ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ መቃሪዮስ የካናዳ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር መጋቢ አባ ተክለ ሃይማኖት ኃይለ ማርያም የገዳማት ዋና መጋቢ፣ በእስራኤል የኢፌድሪ ባለሙሉ ስልጣን አምባሳደር አቶ ተስፋዬ ይታዬ ልብሰ ተክህኖ የለበሱ ጽንሀህና መስቀል የያዙ መነኮሳትና ዲያቆናት የገዳማቱ ስብከተ ወንጌል መዘምራን ምእመናን ና ምእመናት በመሆን ጸጥታ በሚያስከብሩ በእስራኤል ፖሊስ አማካኝነት ታጅበን ወደ ታላቁ ዴር ሱልጣን ገዳማችን ከደረስን በኋላ በብፁዕ አባታችን በብፁዕ አቡነ ፊሊጶስ የደቡብ ሀገረ ስብከት የቅዱስ ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዚደንት፣ የቅዱስ ሲኖዶስ አባል ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ብፁዕ አቡነ ሕርያቆስ የሃዲያ ና ስልጤ ሀገረ ስብከትና የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ እና የቅዱስ ሲኖዶስ አባል ጸሎት የበዓለ ትንሣኤው ስርዓተ ማህሌት ተጀምሮ መንፈቀ ሌሊት ሲሆን በብፁዓን አባቶቻችን አማካኝነት የቅዳሴው ስርዓት ከሌሊቱ ስድስት ሰዓት ተጀምሮ ከሌሊቱ ዘጠኝ ሰዓት ሲሆን የበዓሉ ፍጻሜ ሆኗል። እንዲሁም የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በደብረገነት ኪዳነ ምሕረት ገዳማችንም በጣም እጅግ ብዙ ከዓለም ዙሪያ በመጡ ኢትዮጵያውያን ምእመናን በድምቀት ተከብሯል። ሰላሙንም በተመለከተ ከግብፃውያን ጋር በየዓመቱ የሚደረገው ጠምና ንትርክ በዘንድሮ ዓመት በተሻለ ሁኔታ በሰላም ያለምንም ችግር አሳልፈናል። እግዚአብሔር አምላካችን ለመጪው ዓመት እንዲሁ በሰላም እንዲያደርሰን እየተመኘን ወደሚቀጥለው የሥራ ሪፖርት እንሄዳለን። የ2018 ዓ ም እቅድን በተመለከተ በመጪው የ2018 ዓ ም ገዳሙ ሊሰራቸው ያቀዳቸው የእስራኤል መንግሥት የመስራት ፈቃድ ፕሮሰሱን ከጨረሰልንና ፈቃድ የምናገኝ ከሆነ የዮርዳኖስ ቅዱስ ሥላሴ ቤተ ክርስቲያን ለመስራት ሁኔታዎችን አመቻችተን ከመንግስት ፈቃድ በመጠበቅ ላይ እንገኛለን። የገዳሙ ሕንፃዎች የይዞታ ማረጋገጫ የሌላቸውን ከሚመለከታቸው የመንግስት መስሪያ ቤት ጋር በመነጋገር የይዞታ ማረጋገጫ ለማሰራት ሂደት ላይ እንገኛለን። በመጨረሻም ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ክቡራን፣ የዚህ ታላቅ መንፈሳዊ ጉባኤ ታዳሚዎች እኛ በኢየሩሳሌም ገዳማት ከሀገር ርቀን የምንገኝ ልጆቻችሁ ምንም እንኳ ከናንተ ርቀን የምንኖር ቢሆንም ዕለት ዕለት የሚያስጨንቀን የሀገራችንና የቤተ ክርስቲያናችን ጉዳይ ነው። አንዱን የቤተ ክርስቲያናችን ጉዳይ ነው። አንዱን ችግር ሳታልፈው ሌላው ችግር በላዩ በላዩ እየተጨመረ ሀገሪቱም ሆነ ቤተ ክርስቲያኒቱ በመላ በሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ሰላም በማጣት ሕዝቦቿ ለስደት፣ ለረሃብ፣ ለእርዛት ተዳርገው መከራ በመቀበላቸው እጅግ እያዘን ነው ያለ ነው። ይህንንም የቅዱስ ሲኖዶስ ቅዱስ ሲኖዶስ በጸሎትና በጥበብ እንደሚያልፈው እናምናለን። እግዚአብሔር አምላክ ለሀገራችን ለቤተ ክርስቲያናችን ጽኑ ሰላም እንዲሰጥልን አጥብቀን እንመኛለን። እናንተም ብፁዕ ወቅዱስ አባታችን ብፁዓን አባቶቻችን በጸሎት አስቡን። የ2017 ዓ.ም አጭር ሪፖርት በዚህ እናጠቃላለን። የቅዱስነቱ ቡራኬ ይድረሰን። የቅድስት ሀገር ኢየሩሳሌም ገቢ ገዳማቱ ርስቱን መጠበቅ ነው ነውና ምስጋና አቅርቡላቸው።